ለትራምፕ የደረሰው ደብዳቤ ለአራት ኪሎ መርዶ ሆኗል። ትራምፕ አይናቸውን እስራኤል ላይ እየተከሉ መስለው ቀጠናውን እንደ ንዝርት እያሾሩት ነው። ከሳምንት በፊት ከአልሸባብ ባሩድ የተረፉትና የአልሸባብ ውጥ የተነገረባቸው ሐሰን ሼክ መሐመድ አልሸባብን ለመቋቋም ለትራምፕ ወደብ ሰጥተው ድሮንና ጦር መሳሪያ ሊቀበሉ አስበዋል። ሮይተርስ ያጋለጠው ሐሰን ሼክ ለትራምፕ የጻፉት ደብዳቤም የሚለው ይህንኑ ነው። ውጥረትና ትኩሳት የማያጣው የአፍሪካ ቀንድ እንደ ገብስ እየታመሰ ነው። 130 ሚሊዮን ሕዝብ ዲቪዛ መተንፈሻ ባህር በር የሌላት ኢትዮጵያ ተነስታለች። በዚህም አዳዲስ ነገሮችን እየተመለከትን ነው። ሮይተርስ ትናንት ያወጣው ዘገባ እጅ ባፍ የሚያስጭን ዜና ነው። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ለትራምፕ ደብዳቤ እንደጻፉ ዘግቦ፣ የደብዳቤው ይዘት ደግሞ የሶማሌላንድ ንብረት የሆነው የበርበራ ወደብ አሜሪካ ታስተዳድረው የሚል ነው። ከወራት በፊት በቱርክ አሸማጋይነት ኢትዮጵያና ሶማሊያ ስምምነት ላይ ደርሰው ነበር። እዚያ ስምምነት ሐሰን ሼክ ለኢትዮጵያ ወደብ ለመስጠት ፈርመውም ነበር። አቤይ ከአንድ ወር በፊት ሞቃዲሾን ለሰዓታት በጎበኙበት ወቅት በርከት ያሉ ወጣቶች ሶማሊያን ወደባችን አንሰጥም የሚል ተቃውሞ አቤይ ላይ አሰምተው ነበር። በአሁኑ ወቅት በሶማሊያ አልሸባብ ጠንክሮ በርካታ ከተሞችን ነጻ እያወጣ ነው። የቪላ ሶማሊያ መንግሥት የአልሸባብን ቡጢ መቋቋም አልቻለም። በርካታ ተንታኞች አልሸባብ እንደ ታሊባን መንግስት ለመሆን ተቃርቧል እያሉ ነው። በዚህ አጣብቂኝ ውስጥ ያሉት ሐሰን ሼክ መሐመድ ታዲያም መሬት ላይ ባለው እውነታ የሚያስተዳድሩትንና ለኢትዮጵያ ሊሰጡት ያሰቡትን የሶማሌላንድ ወደብ ለአሜሪካ ሰጥተው በምትኩ የጦር መሳሪያ ለመቀበል ወስነዋል። ለትራምፕ የጻፉት ደብዳቤም ይሄው ነው፣ አሜሪካ ሆይ ለኢትዮጵያ ቃል የገባሁትን ወደብ ውሰጅና መንግስቴን እንድጠብቅ መሳሪያ ስጭኝ ብለዋል። ሐሰን ሼክ መሐመድ የአፍሪካ ቀንድ ዋ ሶማሊያም አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት ሀሳብ ማቅረቧን ነው። ሮይተርስ የዘገበው የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ በጻፉት ደብዳቤና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው። አሜሪካ በብቸኝነት ልትቆጣጠራቸው የሚችሉም የጦር ሰፈሮችንና ወደቦችን አማራጮችን ማቅረቧን ያሳወቀቸው ታዲያ ጉዳዩን በሚያውቁት የቀጠነው ዲፕሎማቲክ ትክክለኛነቱን መረጋገጡን ዜና ወኪሉ የገለጸው ደብዳቤ የተጻፈው መጋቢት 7 2017 ዓ ም መሆኑንም ያስታውሳል። እንደ ሮይተርስ ዘገባ ከሆነ ደግሞ ፕሬዚዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀርቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦች ናቸው ይለናል። የዜና ምንጩም አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን እንደሚያስገኝላትም ይታመናል። የስልታዊ ይዞታዋ አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድልም ይሰጣል። የማያቋረጥ ወታደራዊና ሎጅስቲክ መዳረሻዎችን አሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከለክላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊ ዶግል ከዋና ከተማቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑትላንድ ትገኛለች ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ መሆኑ ነው እየተነገረ ያለው ይህንን የበርበራ ወደብ አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሌላንድ የውጭ ጉዳይ ሚኒስተር አብዲራሂም ዳሂር አደም የምን ትብብር ነው ሲሉ ከጠየቁ በኋላ አሜሪካ ይህንን ሶማሌ የተባለ የተበላሸ አገዛዝ ተስፋ ቆርጣበታለች አሜሪካ ለአለም ሰላማዊ ሰብአዊ የተረጋጋና ዲሞክራሲ የሰፈነባት ሀገር መሆኗን ካሳየችው ሶማሌላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ሰጥተዋል። አሜሪካ ደደብ አይደለችም። በርበራ ወደብን በተመለከተም ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉም ነው የውጭ ጉዳይ ሚኒስትሩ ጠንካራ ሀሳባቸውን የሰጡት። በባይደን አስተዳደር ወቅት የዩኤስኤ አፍሪካ ኮማንድ አዛዥን ጨምሮም ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተው ነበር። በኋላ ላይ ለአሜሪካ የጠረፍ መንኮራኩሮች ድንገተኛ ማረፊያ ተብሎ መለየቱም ተነግሯል። ከሶስት ዓመታት በፊት የአሜሪካ የመከላከያው አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሌላንድ እንድትካተት ተሻሽሏል። ሶማሌላንድን እንደ አንድ የግዛቱ አካል አድርጋይ የምታየው ሶማሊያም ከሶማሌላንድ ጋር የሚደረግ ስምምነትም ሆነ እውቅናን እንደማትቀበለው በተደጋጋሚ ስትገልጽ ትደመጣለች። ኢትዮጵያ ራሷን እንደ ነፃ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ከልማት ተቋማቷ ድርሻ ይኖራታል የሚል እምነት ነበረ። እና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠው ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ መድረሳቸው የሚታወስ ነው። በቱርክ ፕሬዚዳንት ረሲብ ጣይብ ኤርዶዋን አደራዳሪነት ታህሳስ 2 ቀን 2017 ዓ ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያም ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ጉዳይ ነበር። ሶማሌላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅ እናገኛለሁ የሚል ተስፋ ነበራት። ሆኖም በዚያ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያም ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነቱ ጥያቄ ውስጥ ገብቷል። ከስምምነቱ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢነገርም ኢትዮጵያ በይፋ ያለችው ነገር የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሌላንድ በአሜሪካ እውቅና ልታገኝ ነው የሚለው መነጋገሪያ አጀንዳ ከሆነ ሰነባብቷል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሌላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ ያደረጉት ጉዳይ ነው። ከጥቂት ወራት በፊት የአሜሪካ የምክር ቤት አባል ስኮት ፔሪ አሜሪካ ለሶማሌላንድ መደበኛ እውቅና እንድትሰጥ ረቂቅ ሕግ አቅርበዋል። ይህ ረቂቅ በአውሮፓውያኑ ሚያዚያ 2023 ሁለተኛውን የትራምፕ የፕሬዚዳንትነት የስልጣን ዘመንን በማስመልከት የወጣውን ፍኖተ ካርታ እየተከተለ ነው። ፕሮጀክት 2025 የሚል ስያሜ የተሰጠው ይህ ፍኖተ ካርታም በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘውና ከመቶ በላይ ወግ አጥባቂ ድርጅቶች የተነደፈ እንደሆነም ይነገራል። ሰነዱ ከሳህራ በታች ባሉ የአፍሪካ ሀገራት ውስጥ ሁለት ሀገሮች ብቻ ይጠቀሳሉ፣ ሶማሌላንድና ጅቡቲን። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሌላንድን እንደ ሀገርነት እውቅና መስጠት የሚል ነው። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጻፊና በኢትዮጵያ በአምባሳደርነት ያገለገሉት ቲቦርናዥ እና የአፍሪካ ልዩ መልእክተኛ ፒተር ተርፋም የሶማሌ ላንድን ነጻነት በከፍተኛ ሁኔታ የሚያቀነቅኑ ናቸው። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት ስላሳሰባት አንድ ወትዋች ቡድን ቀጥራለች። ሶማሊያ በዋሽንግተን መቀመጫውን ላደረገው ቢጂአር ለተሰኘው የሎቢ ድርጅት 6000 ዶላር ለመክፈል ተስማምታለች ነው የተባለው። በአሁኑ ወቅት በሶማሊያ አዲስ አሰላለፍ እየመጣ ነው። ምክንያቱም ደግሞ የአልሸባብ መጠንከርና ከተሞችን መቆጣጠር ነው። አልሸባብ እንደ ታሊባን ሲል የሚጠይቀው የአደም ዳውድ መሐመድ ጽሑፍ በአፍጋኒስታን ለረጅም ጊዜ አሸባሪ ተብሎ በእነ አሜሪካ ሲዘመትበት የኖረው የታሊባን ኃይል በስተመጨረሻ ማንሰራርቶ አገሪቷን እንደተረከበው ሁሉም በሶማሊያ ሰሞነኛው የአልሸባብ ማንሰራራትም ቡድኑ የታሊባንን ታሪክ በሶማሊያ እንዳይደግም እንደሚያሰጋም ይገልጻል። አልሸባብ ሳይታሰብ በድንገት በቅርቡ በሶማሊያ ተከታ ተከታታይ ጥቃት ማጠናከሩን ጸሐፊው ይገልጻል። የሶማሊያ መንግስት ጠንካራ መሰረት የምትባለው ሞቃዲሾ ከተማን ጭምር በሁሉም አቅጣጫ ለአልሸባብ ጥቃት የተጋለጠችን እየሆነች መምጣቷንም ጭምር ይገልጻል። በቅርቡ ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገሮች ሶማሌላንድን ማዕከል አድርጎም የተፈጠረውን ዲፕሎማሲያዊ ፍጥጫ ለማርገብ ሞቃዲሾ በተጓዙ ጊዜ አልሸባብ በሞቃዲሾ አየር ማረፊያ አካባቢ ጥቃት በማድረስ የግድያ ሙከራ ማድረጉን የጠቀሰው ዘገባው ከዚያ ወዲህ ከሳምንታት ቀደም ብሎ ደግሞ በራሷ በሶማሊያ ፕሬዚዳንት ላይም ተመሳሳይ የግድያ ሙከራ በማድረግ መላው ቀጠናውን ማስደንገጡን ይተርካል። የራሱን መሪ ከጥቃት ሊታደግ የማይችል አገር የሌሎችን አገሮች መሪ እንዴት ሊታደግ ይችላል? ሲል የጠየቀው ዘገባው በሶማሊያ በሚያስገርም ሁኔታ በአሁኑ ወቅት አልሸባብ ተጠናክሮ መምጣቱን ነው የገለጸው። ከሁለት ቀናት ቀደም ብሎ ለሶማሊያ ድንበር ቅርብ በሆነው በኬንያ ጋሪሳ በአንድ ካምፕ ላይ በተፈጸመ የአልሸባብ ጥቃት ስድስት ፖሊሶች ተገድለው አራት ሰዎች መቁሰላቸው ታውቋል። በዚሁ ሰሞን ከሞቃዲሾ ደቡብ ምዕራብ አንድ የኬንያ ንብረት የሆነ ዕቃ ጫኝ አውሮፕላን ሊያርፍ ሲል ወድቆ አምስት ተሳፋሪዎቹ ሙተዋል መባሉ ደግሞ በስተኋላ ላይ በአደጋ የደረሰ ነው ቢባልም አልሸባብ በኬንያም ላይ እየበረታ ነው የሚል ስጋት ፈጥሮ ነበር። ይህ ከመሆኑ ከቀናት ቀደም ብሎ ለኢትዮጵያ ድንበር ቅርብ በሆነችው በሶማሌዋ በለዲ ወይኒ ከተማ በአንድ ሆቴል ላይ በደረሰ ጥቃት አስር ሰላማዊ ሰዎች ተገድለዋል መባሉም ሌላ ስጋት ፈጥሮ ነበር። ከሶማሊያ ክልል ጅጅጋን ተከትሎ ሁለተኛዋ ትልቅ ከተማ ከሆነችው ጎዴ ከተማ ተነስቶ ታላቁን የዋቢ ሸበሌን ጅረት ተጎራብተው የከተሙት ቀላፎ ሙስታሂልና ፌርፌር ከተሞችን አቆራርጦ ለሚጓዝ ከሶማሊያዋ በለዲ ወይኒ ለመግባት ከ270 ኪሎ ሜትር የማይበልጥ የአራት ሰዓት መንገድ ብቻ ነው የሚበቃው ይባላል። ወደዚች ለኢትዮጵያ ድንበር ቅርብ ወደሆነችው ከተማ በተሽከርካሪ የተጠመደ ቦምብ በማፈንዳት የዘለቁት የአልሸባብ ሸማቂዎች የአካባቢው የጎሳ መሪዎችንና ሽማግሌዎችን ስለጸጥታ ጉዳይ እየመከሩበት ነበር የተባለውን ሆቴል በአንድ ተቆጣጥረውታል። ቀኑን ሙሉ የዋለው እገታ በሆቴሉ ተከናውኖ በመጨረሻም በጸ ሁለት ኃይሎች ብልጫም በተወሰደ በዚህ ጥቃት አራት የአልሸባብ ሸማቂዎች ራሳቸውን በቦምብ ሲያጋዩ ሁለቱ ደግሞ መገደላቸው ነው የተረጋገጠው። በሶማሊያ በአልሸባብ የሚፈጸም ጥቃት ባየለበት በዚህ ሰሞን ከቡድኑ ጋር የሚደረገው ውጊያም ተጠናክሯል ይባላል። በሂር ሸበሌ አምሳ የአልሸባብ ሸማቂዎችን ገደልኩ ያለው የሶማሊያ መንግስት፣ ከሞቃዲሾ በ18 ኪሎ ሜትር ርቀት በምትገኘው በአፋጎዩ ደግሞ ሰማንያ ሁለት ሸማቂዎችን መግደሉን ይፋ አድርጎ ነበር። ቱርኩዮን ጨምሮ ኢትዮ ኢትዮጵያንና አሜሪካን የተጠናከረ የአየር ድብደባ እገዛ ለሶማሊያ መንግስት እየሰጡ መሆኑም ታውቋል። ይሁን እንጂ አልሸባብ በሶማሊያ በሁሉም ቦታዎች የተጠናከረ ጥቃት እያደረገ መሆኑ ይነገራል። አልሸባብን ለመዋጋት በዚያ አውሶም እየተባለ የሚጠራው የአፍሪካ ህብረት ሰላም አስከባሪ ጦር መሰማራቱ ይታወቃል። እንደ ግብጽ ያሉ አገሮች በዚህ ሰላም አስከባሪ ኃይል ስር ጦር ማዝመታቸው ሲነገር የቆየ ሲሆን ለ20 ዓመታት አልሸባብን የተዋጋውና ያደከመውን የኢትዮጵያ ሰላም አስከባሪ ኃይልን የመተካት ሚና አላቸው ሲባልም ነበር። ግብጽ ከዚህ በተጨማሪም የሶማሊያ ሉዓላዊነት ተነካ በሚል ከሞቃዲሾና ከአስመራ መንግስት ጋር ጸረ ኢትዮጵያ የሆነ ግንባር ስትፈጥር ታይታለች። ለሶማሊያ መሳሪያ በማስ ታጠቅ መጠነ ሰፊ እንቅስቃሴ ስታደርግም ቆይታለች። ይሁን እንጂ የኢትዮጵያ ሰራዊት የተካል የተባሉት ግብጾች ይግቡ ከተባለ በኋላ በሶማሊያ አልሸባብ መጠናከሩንና የሚፈጸመው ጥቃት መጨመሩን ነው በገሃድ እየታየ ያለው። ኢትዮጵያ በሶማሊያ የሚኖራት የሰላም ማስከበር ሚና እንዳይቀንስና እንዳይቋረጥ በምትጠይቅበት ሰሞን ከሰሞኑ የታየውን አይነት የጸጥታ ችግር በሶማሊያ እንደሚያጋጥም ያላትን ስጋት እንደ ምክንያት ስታቀርብ ቆይታለች። ይሁን እንጂ ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት አደረገች፣ እንዲሁም የባህር በር ጥያቄ አነሳች በሚል በይፋ ብስጭታቸውን ሲገልጹ ይታዩ የነበሩት የሶማሌ ባለስልጣናት በአዲሱ የአውሶም ተልዕኮ ስር የኢትዮጵያ ሚና እንዲቀንስ ሲወተውቱ ነበር የቆዩት። ከሶማሊያ የአልሸባብን ጥቃት መጨመር የታዘቡት አንዳንድ ወገኖች የሶማሊያ መንግስት አልሸባብን በመዋጋት ልምድ በሌላቸው በነግብጽ ላይ መተማመኑ ዋጋ አስከፍሎት እንዳይሆን ጥያቄ ሲያነሱ ይደምጣሉ አሁን አልሸባብ ሞቃዲሾን እንዳይወርና ቪላ ሶማሊያን እንዳይቆጣጠር በመስጋት ላይ ናቸው። በርካታ የዓለም መንግስታት ከሁለት ሳምንት ቀደም ብሎም የሶማሊያውን ፕሬዚዳንት አሴን ሼክ መሐመድን ለመግደል አልሸባቢ ፈጸመውን ያልተሳካ የግድያ ሙከራም በማውገዝና ለፕሬዚዳንቱ ያላቸውን አጋርነት በመግለጽ ላይ በተጠመዱበት በቅርብ ሰሞን የካርኒጂ ጥናት ተቋም ይዞት የወጣው አንድ የምርመራ ሀተታ ግን በቀጠናው አዲስ አይነት መልክ ያለው የደህንነት ስጋት መፈጠሩን ይጠቁም ነበር። ኢብራሂም ጀላሊና አድናን አልጀባርኒ በተባሉ ሁለት ጋዜጠኞች በሚል ርዕስ የቀረበው ይህ ዘገባም ጉዳዩን ባህር የተሻገረና ርዕዮተ ዓለም ያልገደበው አዲስ የሽብር ግንባር ሲል ነው የጠራው።